እነዚህን አስር ህጎች በጥንቃቄ ካደረግ እመነኝ እንዳንተ ስኬታማ የለም። አንደኛ ሰውን አትለምን። ሰዎች በምንም ሁኔታ ከአንተ ጋር መሆን እንደማይችሉና እንደማይፈልጉ ካሳዩ በፍጹም አብረውክ እንዲሆኑ አትለምን። ማንም ቢሆን ህይወትህ ላይ በልመናና በይሉኝታ አብሮክ ሊቆይ አይገባም። መሄድ ለፈለገ ካንተ የሚጠበቀው በርህን ከፍተህ በፈገግታ መሸኘት ብቻ ነው። ማንም ሰው እንዲያንቋሽሽህና እየናቀ ያለፍላጎታቸው በጭራሽ አብረውክ መሆን የለበትም። ሁለተኛ የሰው ጥገኛ አትሁን። ሁል ጊዜ በሰዎች ላይ ጥገኛ መሆን ይብቃ ምንም አይነት የተመገብከውን ምግብ፣ የጠጣኸውን መጠጥ፣ ሻይ ወይም ቡና እንዲሁም ትራንስፖርት ሁሉንም በራስ ማድረግ ልመድ። ሁል ጊዜ ከሰዎች አትጠብቅ። ያንተን ኃላፊነት አንተ ውሰድ። እንደዛ ካልሆነ ሰዎች ይንቁሀል። ገና ከሩቅ ሲያዩ መሰላቸት ይጀምራሉ። ስለዚህ በሰው ጥገኛ ትሁን። ሶስተኛው ሀሜት፣ ስለ ማንም ሰው እነሱ በሌሉበት ቦታ ስማቸውን አንስተ መጥፎ ነገር አታውራ። በጭራሽ ሀሜት ባለበት ቦታ ራስህን አታቆይ፣ ሰዎችን ማማት እጅግ አጸያፊ ነገር ነውና ተንክብር ይነካል። አራተኛው ከመናገር በፊት በደንብ አስብ፣ የምትናገረው የትኛውም ነገር ማንነትህን በሚገባ ያሳያልና። መናገር ስለቻልክና ሰሚ ስላገኘህ ብቻ ዝም ብለህ አትናገር። ንግግሮችህ ወደ ሰዎች ጆሮ ሲደርሱ ልክ እንደ ጥሩ ጠረን ወደ አፍንጫ ሲደርስ መልካም ስሜትን እንደሚፈጥር ሁሉ ያንተም ንግግር ለሰዎች ሰላምን የሚሰጥ ይሁን እንጂ የሰዎችን ቅስም የሚሰብር በፍጹም እንዳይሆን ለአፍህ እና ለንግግር ትልቅ ጥንቃቄ አድርግ። አምስተኛ፣ ጠንቃቃ ሁን። በየትኛውም ግንኙነት ውስጥ ብትሆን ለምትሆነው እና ለምታደርገው ነገር ካልተጠነቀቅ ሰዎች ይንቁሃል፣ እናም የበታችነት ስሜት እንዲሰማህ ያደርጉሃል። ኑሮ፣ ንግግርህ፣ አካሄድ፣ አለባበስህ ሁሉ እጅግ በጥንቃቄ ይሁን። ያኔ ሁሉም ያከብረሃል፣ ሁሉም ካንተ ጋር ጊዜ ጊዜ ለማሳለፍ ይፈልጋሉ። ስድስተኛ እንዳትናቅ፣ ያልተጠራህበት ቦታ አትገኝ፣ ያልተጋበዝክበት ስፍራ ላይ ራስህን አታቆይ፣ ባልተጠየክበት ነገር ጣልቃ ገብተህ በጭራሽ ምንም ምላሽ እንዳትሰጥ፣ ከማይፈልጉ ሰዎች ጋር በተደጋጋሚ አትገኝ። በዚህ ነገሮች ላይ ካልተጠነቀቅክ ሁሉም ሰው ይንቅሀል፣ ዋጋ እጅግ ይወርዳል። ሰባተኛ ክብርህን ጠብቅ። ሰዎች በምንም አጋጣሚ ሁን በጨዋታ መሀል ክብርህን ሊነኩ ከሞከሩ በፍጥነት አስቁማቸው፤ የቀልድ እያስመሰሉ ልብህን ያደሙታልና አንዳንድ ሰዎች ባለፈና ሚስጥር ብለ በነገርካቸው ነገር ደካማ ጎንህን ተጠቅመው ክብርህን ዝቅ ማድረግ ይፈልጋሉና አንተ ግን በፍጹም በክብርህ አትደራደር። ስምንተኛ ራስን ቢዚ አድርግ። ሁሌም ሰዎች ሲፈልጉ በቀላሉ የምትገኝላቸው ተራ ሰው አትሁን። ሁሌም በጠሩ ቁጥር በፍጥነት የምትገኝላቸው ከሆን ፈላጊ የሌለ ትሆንባቸዋለህና ስለዚህ ቢዚ ሁን። ዘጠነኛ ጠንካራ ሁን። ያንተ ኑሮ አንተና አንተ ብቻ ነህ ልታስተካክለው የምትችለው ልፍስፍስ አትሁን። በህይወትህ በሚያጋጥሙ ፈተናዎች ጠንካ ራ ካልሆን ራስህን ትጎዳለ። ከዛሬውና ትላንት ካለፈው በላይ ትልቅ ፈተና ሊደርስብህ ይችላልና ለእያንዳንዱ ነገር ራስህን እንደ ወታደር ዝግጁ አድርገህ በጥንካሬ ተጓዝ። ጠንካራ ሰው ሁን። ሁሉንም ከትግስት ጋር በድል ያልፋልና። አስረኛ አመስጋኝ ሁን። በህይወትህ ምንም አይነት ሁኔታ ላይ ብትሆን አመስግን። ካሰብከውና ከጠበቅከው በላይ እየተፈተንከ ቢሆን አመስግን። በሁሉም የምታጉረመርም ከሆነ ነገሮች ካሰብከው በላይ እየተደራረቡና እየተበላሹ ይመጣሉ። ነገር ግን አመስጋኝ ከሆን ሁሉም ነገር በወቅትና በጊዜው ይከናወንልሃል። ደስተኛ ትሆናለህ፣ ለሌሎችም ትተርፋለህ። አመሰግናለሁ።